ሰዎች ዶክተሩ በሽታዋ ትንሽ ያሰጋል ብሏል። ያ የፈረደበት ጉበቷን አይደል? ድሮም ሰውነቷ እንደዚህ ሰባበት ገምቼ ነበር። ጉበት አይደለም ዶክተሩ እንዳለ ከሆነ ሁለቱ ላ ከመስራት አቁሟል። ምን ወየኔናት ምን አለገን ባረከው ቤዛ ንጀላችሁ መጥቻለሁ። ሀምሳ አንድ ማለት ነው እንግዲህ ሎላ አክስቷታማ ወርቃባት አለኝ ቲጂ እንግዲህ ትንሽ ከአንገራገረች በኋላ ቤቷ ሂዳ እያናገረቻት ትገኛለች። ጉበቷ ተነክቶ ነው ስትላት፣ አይ፣ ጉበቷ አይደለም፣ ሁለቱም ኩላሊቶቿ ፌል አድርገዋል ስትላት፣ ወይኔ ወይኔ፣ የፈለገችውን ሳበላ ደህናውና ሳኖር እያለች እንግዲህ እያዘበዘበች ትገኛለች አለች። ምን ማለት አለው ልጅን የምገልበት እንትን አገኘሽ ማለት ነው። እያለቻት ነው እንግዲህ ኩላሊት ብትሰጫት አንቺ እንዲህ ያርግዘሽ የማይሆን ነገር ነው ስትላት፣ ቲጂ እንግዲህ ልጅን የምገልበት ሰበብ አገኘሽ ስትላት፣ እኔ አይደለሁም ነገሮች ናቸው ልጅሽ ሊያስገድዱሽ የሚችሉት እያለች እንግዲህ ልጇን ወደ ልጇ መታለች ማለት ነው። እንደ የበሬ ኩላሊት ናቸው? ምን ከየት ማመጣለች? መቴ ነው ወይስ ላክስተሽ አካሉን ቆርጦ የሚሰዘመዳለች ስለዚህ ሁሉ ከዛ ቤት እንደገባሽ ታገኛለሽ። ግን ደግሞ እኔ ይህንን የማደርገው አንቺ በወደሻሽ ፅንስን ስታስወጪ ብቻ ነው። አንቺ እንግዲህ እዛ ቤት ከገባሽ በሚሊዮን የሚቆጠሩ ብሮች በእጅሽ ታረጊያለሽ። ግን ያንን ነገር የሚሆነው ልጅሽ ስታስወጪ ብቻ ነው ስትላት፣ ምን አይነት አረመኔ ሴት ነሽ ብላታለች። ከየትም ከየትም ብዬ ኩላሊት ታመጣለሁ ስትላት ደግሞ ሉላ የአባትሽ አትክልት መሰለሽ እንዴ? ቆርጠሽ ታመጫለች? ብላታለች። እንደዛ እያነባሽ ስለ ጓደኛ ስታወሪ እንግዲህ ወይ አግዝቷን ወይ ልጇን ትመርጫለሽ? ብላታለች። በሚያሳዝን ሁኔታ እንግዲህ ልጄንማ ልጄ እያለች ሆዷን እየነካካይ ነበር ሎላ። እንግዲህ ገና ከፍ ያላለው ልጇ መቼስ የሰው ልጅ ደም ሆኖ ከዛ በኋላ ነው ሌላ ነገር የሚሰራበት እና ለሆ- ሆዷን እየነካካይ ትገኛለች። በጣም ተሳዘለችኝ። አበላ ሁሉ መችቶ አሳልፊያ ማታ ነው የሚሰማው፣ እነ ሳሚ ያሉ ነው ወይስ እነሱ ኬኑ ባለ አሳልፈው መችቶ ነው? ሁለቱ ከሳሚ ጋር ካሁን ካሁን ይታላል ብለሽ በጣም ፈርተሽ ነበር። እንግዲህ የማታ አውራት በጣም ተመችቶኛል። ሳሜም ሉሲም በጣም ደስ ብሏቸው ነው የሄዱት እኔም በጣም ደስ ብሎኛል ስትለው ለሱራፌ ቤዛ፣ እሱም በጣም ደስ ብሎኛል እም ግን እነ ሳሚ ከሄዱ ያሳለፍነው ምሽት ነው ወይስ እነ ሳሚ ጋር ያሳለፍነው ምሽት ነው የሚያስደስተው እያለ ሲናገር ነበር። እንደገና ከሳሚ ጋር አሁን ከአሁን ተጣላ እያልሽ ሰክተሽ ነበር አይደል ሲላት፣ አይ አልሰጋሁም በፊት ሁሉም ነገር እንዳለቀ አውቄያለሁ እያለችው ነው። ነገር ቢፈጠር ደስ ይለኛል። ሆ ፍቅር ታ ሸኔ ፍቅር እያላንቺ ወት ደስተኛው አሁን ላይ በጣም ደስተኛ ነኝ ከምልህ በላይ ውስጥ የአሴት እያደረገች ነው። ግን አሁንም ቢሆን አንድ ቀር እንጥላት አለ። ከአሁን ከአሁን መጡ፣ ሰላማችንን ያደፈረስብናል ብዬ እየፈራው ነው። ብቻውን ምንም ነገር ሊያመጣ ይችላል። እንግዲህ አንድ ጥላት አለ እያለች ዶክተሩን እያነሳኝ ነበር። ቤዛ ሁላችንም አንድ ሆነናል። ዶክተሩ ከአሁን በኋላ ምንም አያመጣም እያለ ነው ሱራፌል። ግን የነሱ ጥላቶች የበዙ መሆናቸውን አላወቁም። እንግዲህ ቤዛ አይቺ ቲጂም ሁለተኛዋ ጥላታቸው ነው። ሶስተኛዋ ደግሞ ሳሮን ያው ተቸግራ ልጇንም ተይዞባት ቢሆንም ሳሮን

የፈጣሪ ፈቃድ እንዳለበት ሆኖ ምርመራውን ግን ቶሎ እንድናደርግ ይፈልጋለሁ። ሽበስቀልሽ አይገርም ይኖ እንጂ የሆነ የማቀ የማህፀን ስፔሻሊስት አለ እሱን አነገሪው ነበር። ሴት አይደለሁም መቼም ትንሽ ቢሆን መስጋት አይቀርም። እንግዲህ ቤዛ ልጅ መውለድ ይፈልጋለው። አሁን ላይ ሁሉም ነገር ተረጋግቷል እያለች ነው። ሱራፌል መልካም ትዳር ጓደኛዋ መሆኑን ስታውቀው፣ ከሀዲም አለመሆኑን ስታውቀው እንግዲህ ልጅ ፈለገች ማለት ነው። የሁላችንም ምኞት መጨረሻው ልጅ ነው። እሷም ይህንን ተመኝታለች እሱ ደግሞ መውለድ ስባልችል እያለ ሲናገር ነበር። ያው እሱ መውለድ እንደማይችል ራሱን ስለሚያውቅ ማለት ነው። መውለድ ካልቻልንማ እንደ ድሮው ይቀጥላል ሁሉም ነገር እያለች ነው። ግን በትዳር ላይ መውለድ ትልቅ በሽታ እንደሆነ ከባድ ነው መውለድ ክልለ በመካከል ባለትዳሮች ለመለያየት ትልቅ ክፍተት ይፈጥራል ማለት ነው። ምናልባት የማጣራት ስራ ስራለሁ። እየነገርሽን ያለው ነገር ውሸት ቢሆን ግን ቤዛውን በጣም ተናናጥ ከሱ ራፊድ ጋር ተርቀው እንደድሯቸው ፍቅር በፍቅር ሆኗል እንግዲህ ሳሮንን ይቺ ደግሞ ቲጂ ዶክተሩ ቀምታ እንግዲህ የሳሮንን ልጅ ህቷ ጋር አርጋታለች ሳሮንን ልጇን ድምጿን አሰምታ እስከ መጨረሻው ልታዋራት ብትል አቋርጣታለች ምክንያቱም እኔ የምፈልገውን መረጃ ከነ ቤዛቤት ታመጫለች ተብላለች በራሷ ልጅ እንግዲህ አጣቄኝ ውስጥ የገባችው ሳሮን ችግር ውስጥ ላይ ናት። ሁነ ስራቤል ሙሉ ግን መረጃ ሁሉን አቀብየሻለሁ ልጅን ስጭኝና ሀገር ይዤ ልጥፋ ልጅን ስትላት፣ ቲጂ ደግሞ መረጃ ታቀብኛለሽ፣ እስከዛው ድረስ ልጅሽ ከኔ ጋር ትሆናለች ስትላት አንቺ ከዶክተሩ እንዴት ትሻያለሽ? እንደዛ አፍነሽ ልጅን ካስቀመሽ፣ እየተባባሉ ነው። እንግዲህ ቲጂ ማደገኛ ማፊያ ናት ማለት ነው። ቤዛ በጣም ምናልባት ይህን አንተም ከማሳዳድ

ግድ ነው እንግዲህ ሱራፌል፣ ለዚህ ዶክተር ነበር የሚሰራው። ቤተሰብ እንግዲህ ፍቅር ያሸንፋል። ፍቅር ስላንበረከተው ብቻ ነው እንግዲህ ለቤዛ ሕይወቱን አሳልፎ እየሰጠው እንጂ እንግዲህ ሱራፌልም ቲጂም ብዙዎቹ ለዶክተር ነበር ሲሰሩ የነበረው። ያሳዝናል። እንግዲህ በበቀል ተነሳስቶ ዘመዶችን የጨረሱት የእሷ እናትና አባት አባቴንና ቤተሰቦችን ሲገሉ እኔን አልጋ ስር ደብቀውኝ ነው የተረፉት። ስለዚህ ለእሷ ርኅራሄ የለኝም እያለ ነው ዋጋ ስከፍላለሲ ዋጋ መፈልማለ አቶ ሮቤል እንግዲህ ሱራፌል በስሟ ሁሉንም ነገር አድርጌላታለሁ ሲል፣ እንዴት ምናባክ እንዴት በስሟ ታደርጋለ ሲለው በእኔ ስም ቢሆን ራሱ እምሰጠህ አሳልፍ የምሰጥህ ይመስልሃለ ብሏል ሱራፌል። እንግዲህ ዶክተሩ ሱራፌልን አንቆታለ። ዋጋ አጥፍ፣ ዋጋ ትከፍላለ ሲለው ደግሞ ዋጋ ትከፍላለ ስትል አንተ የምከፍለው አንተ ልከፍል ትችላለህ ብሎ ጥሎት እንግዲህ ወይኔ ሮቤ ልገላችኋለሁ እያለ ያለው ማለት ነው። ሱ ደግሞ ገንዘብ ይመስለልካል ደግሞ በሳምን ችግሩ የገንዘብ ብቻ አይደለም። ቆይ ዶክተሮቹ በፍጥነት ነቅለ ተከላ ማድረግ አለባት ካሉ እንግዲህ የቤዛመንት ያ አክስቷ በፍጥነት ዳሊሴስ ማድረግ አለባት እያሉ ነው አሉ ዳሊሲስ ማለት ደግሞ የኩላሊት መታጠብ ነው እና በጣም ከባድ ነው ቆይ የ የኩላሊት ነቅለህ ተከላ ማድረግ አለባት ቢሉሽስ ከየት ታመጫለሽ ገንዘቡን እያለች ትጅ እያጣደፈቻት ትገኛለች የሚሆን ገንዘብ አጥቼ መኪናውን መልሻታለሁ መጀመሪያውኑ እኛን ለማማለል ብለሽ ነበር መኪናውን ያመጣሽ ልክ ነሽ እዛ ጋር በጣም ተሳስቻለሁ እንግዲህ እናንተን ለማማለል ብዬ ተከራይቻ፣ አመጣኋት መኪና ኪራዩ በጣም ብዙ ቆጥሮብኝ መክፈል ስላልቻልኩ፣ እኛን ለማማለል ብለሽ ነው ያቺው መኪና ተከራይተሽ አመጣሽው? ስትላት አዎ በእርግጥ እናንተን ለማማለል ነው ብላለች። አንቺ ጥርጉዝ መሆንሽ ከታወቀ ሱራፌል ከሳሚ እንዳረገሽ ነው የሚጠረጥረው። ያም ሲት ጠርጎ ነው የሚገልሽ። የሚገርመው ነገር እንግዲህ ቤዛን ገለው ይች ልጅ እህቷን እዛ ቤት ውስጥ መክተት ነው። ከሳሚ እንዳረገሽ ካወቀ ሱራፌል አንቆ ነው የሚገልሽ እያለች ነው ቤዛ ያንን ሀብት፣ ምንም ነገር ሳታስቀሪ ለእኔ እንግዲህ ያን ቤት ሁለቱም ትክክለኛ በእጇ ገብቷል ቤቱ ንብረቱ ስትላት፣ ጋብቻ የላቸውም እንዲ ሁለታቸውም የጋብቻ ወረቀት እያለቻት ነው። ስለዚህ መጣን ይኖርብናል ማለት ነው። እሺ ተስማምጫለሁ፣ ልጅሽን ምንም ነገር አናረቀት ለድርግ ብትይ መጀመሪያውኑ የሚፈቅድ ልጅ እንግዲህ ልጅሽ ምንም ነገር አይደርስበትም አይዞሽ እያለቻት ነው እንደዚህ ብታስብ ይሻልሻል ባትይም ልጅ ምንም ነገር ማድረግ አልችልም እያለች ነው እንግዲህ አንቺ የምትወጁ ከለር ምንድነው ስትላት ነጭ ቤዛ የምትወደው ደግሞ ጥቁር ስለዚህ ጸባያችሁ የተራራቀ ነው የእሷን ጸባይ በደንብ አርገሽ መያዝ አለብሽ እያለቻት ነው ችግር መጣ። ቤተሰብ እንግዲህ ሳሮን አንቆ ሊገላ ሲልማ ነው ልጅሽን ከኔ እጅ መንትፎ የወሰደው ሲላት ሳሚ ነው ብላ ቁጭ ያን ሚስኪን አያይዛ ቁጭ አለች። እንግዲህ ሩቤል ሲጠይቅ ሽቲጅና መጨረሻሽ ነው የሚሆነው ልጅሽን እስከ መጨረሻው አታገኝም ብለዋታል። ይህች እስኪ ልጅ እንግዲህ እያንገላቷን ነው አንልም ብላ ተናግራ እንግዲህ ሳሚ ነው ብላለች። ልጅ ነው ቆይ፣ ለምን ልጅ እኔ ጋር እንዳለች እነግረዋለሁ። እኔ ደግሞ እንደዚህ ነግሬው ፈለግዋ ያው፣ ልጅሽን አስረካኝ የምሰጥሽ አይደል፣ ልጅ አብረጣ ነው እለዋለሁ። ከዚህ በላይ እባክህ አስረካኝ ደስ ይለኛል። አስገባት፣ ለምን ፈልግሽ? ሳሚ ነው ታያለሽ፣ ብላ በጣም ከባድ ነው ቤተሰብ ሳሚ በይ ያነንስስት ልጅ አላም ነውም እያለ እንግዲህ በሳሚ እንድታሳበ ያደረገቻት ቲጂ ናት፣ መርዝ የሆነች ሴት። ሳሚ ቤዛ ነው የወዳት፣ ገንዘቧን ግን በፍጹም ሊጣላ አይችልም። አየሽ ኒዝራ የቤዛን ጥናቶች እየተከታተሉ ከስሯ መንቀለ እንግዲህ ሳሚ ገለሀለሁ አላወከኝም፣ ወይኔ ሮቤል እያለ እንግዲህ የመናጤ ሰውዬ እየተናደደ ነው። እንግዲህ ሱራፌል ያን ዶክተሩ እውነቱን ቢሆንስ እያሳዘነኝ ነው ስትለው፣ ሲላት ለቤዛ በጣም ተናዳ፣ እንዴት አሳዘነኝ አሳዘነኝ ትላለ፣ እውነቱን ቢሆንስ ሮቤል እያለ ነው ማለት ነው። እሷ ግን ሰላሜና አታሳጣይ ብላ በጣም ስትቆጠብ ለስደስ አደረጋት። ጃሮ ግን ከዚህ በኋላ ተገብሽ ደረሰ አስተምትል ብቻ ነገር፣ እሺ ያ ጋር አሁን ሌላ ምርጫ እየመጣ ነው። ወይ በሙሉ በስሜ ስታዞር ልኝ ብቻ ነው። ህይወት የቤዛ ቤት ገብተሽ የቤዛን ንብረት በሙሉ በስሜ ካረግሽልኝ ነው። እንኩላለት የምታገኘው እያለቻት ነው። እሺ ብላ ተስማምታለች ሉላ። ከዚያ እዛ ትልቅ ቤት ቤዛ፣ አሁን ስለ ቤዛ ባህሪ ሁሉንም ማስጠናሽ አለው። እዛ ቤት ቤዛን ሆነች ትገቢያለሽ፣ እያለቻት ትገኛለች አሁን አራች ሲጅ አደገኛ ናት ወይ ጉድ፣ ቤተሰብ አንድ ጊዜ ሶሻል ሚዲያ ላይ የሰማት ነገር ነበር። እዚህ ኦፊስ ውስጥ የተፈጠረ ነገር ነው ወይ በፈጠረች። እኔ በጣም እየደከመኝ ነው። ልጁ ለፍቅረኛው አይፎን ለመግዛት ሲል ኩላሊቱን ሸጠ የሚል ዜና ሰማሽ? ይሄ ታዲያ ከኔ ጋር ምን ያገናኘዋል? አንድ በጣም ወደ ታክስት ነበረችኝ እንደ እናትም እንደ አባትም ሆና ነው ያሳደገች እና ብታይ፣ አሁን ላይ ሁለቱም ኩላሊቷ ፌል አድርጎ ሆስፒታል ተኝታለች። እዛ ላይ እንዴት ያለች ናጠጠች ሀብታም መሰለች። ቆይ አልገባኝም፣ ምን እያልሽኝ ያለሽው አንቺ? ኮላሊትሽን የምትሸጪ ትፈልጊ ነበር ገንዘብ ጠኔ ጋር አለ እያልኩሽ ነው እቲጃ አረመኔ እንግዲህ ሳሮንን ለሉላ አክስት ኩላሊት እንድትሰጥ እየጠየቀቻት ትገኛለች፣ በሚያሳዝን ሁኔታ። ኧረ በጣም አረመኔነት ነው። እንግዲህ እዚህ ላይ አብቅቷል። ቤተሰብ ላይክ ሰብስክራይብን አትርሱ። አበረታቱኝ ያለውን ነገር ለናንተ እየላችሁ እመጣለሁ እንግዲህ የቤዛ ድራማ ውስብስቡ እየበዛ ነው ማለት ነው። ያላው ማሰናዋ ስለትከታተላችሁኝ አመሰግናለሁ ባይ